ኢድ ሙባረክ ያደረሳቸው ነው ምላቸው፣ ሙስሊሞቶች እንግዲህ ተፈቷል ማለት ነው ረመዳን አለቅልል። እግዚአብሔር የተመሰገነ ይሁን። በሰላም መጨረሳችሁ በጣም ደስ ይላል። የእኛም እንግዲህ ሶስት ሳምንት ነው ምቀረን እላችኋለሁ። በርቱልን እና ውድ ቤተሰቦቼ ጨረቃዎች አልተቻሉ አልተቻሉም፣ እውነቴ ነው ምላቸው የጠፉ የጠፉ ሌላ ሰው ሆነው ይመጣሉ። የጠፉ የጠፉ ሌላ ነገር ሆኖ ይመጣሉ። ይሄ ነገር አይከብድም ይቻላል። ኧረ አይቻልም በሉ እናንተ፣ ዝም አትበሉ አይቻልም በሉ እንደ ዝማ ዝም አትበሉ። እና ወድ ቤተሰቦች እንደ ሰማውት ከሆነ በጣም ብዙ ስራ ላይ ናቸው ጨረቃ ማለት ነው። ብሩኬና ሀይሚዬ እሱስ ምንድነው ፋንትዬ ካላችኝ፣ ደግሞ ብሩኬ ስልክ ቤት ሊከፍት ነው። ሀይሚዬ ደግሞ እሱ አጠገብ የእቃ ሱቅ ሱቅ ታካላት ያስባለው ይሄ ሸጋ ሸጋ የሚሸጥበት ሱቅ ልትከፍት ነው፣ አዲስ አበባ ላይ እንዴት ያለ ጉርባሎ የምሬ ነው ወዳጅ፣ በነገራችን ላይ የቀለርኩ ሳይሆን የምር ነው ይሄ ነው። እዚህ ስራ ላይ ይገኛሉ ብሩኬና ሀይሚዬ። እንግዲህ በፊት ብሩኬ ብቻ ነው ይሄ ነገር ያሰበ ማለት ብሩኬ ብቻ ነው ስልክ ቤት ለመክፈት ያሰበ። ሀይሚዬ ደግሞ ትምህርቷን የተማረች እንደዛ ነበር ነገር ግን ነገሮች ተቀይሮ ሀይሜ ትምህርት ቤት ታ ቤት ቁጭ እያለች አደለ እሷም ደግሞ እሱ አጠገቢ እኔም ሰው ቃል ፈቀጥኩ አንተ ይሄን ስራ እኔ ምን አባቴ ስራ በሚሉ ነገር ተነሳስቶ እዚህ ሀሳብ ላይ ይገኛሉ ማለት ነው። ቤተሰቦቼ ለዚህ ነው ከቪዲዮ ጠፋ ጠፋ ጠፋ ማለት የጀመሩት ለማለት ነው። ይሄን ሁሉ ያወራሁት እና ቀን ስደርስ እንግዲህ እነሱም ይዞ ይመጣሉ ታላችሁ እና ነገር ግን የጠፉበት ምክንያቱም በነዚህ ነገር እያመቻቹ ይገኛሉ ለማለት ነው። እና ቤተሰቦቼ እንግዲህ ጨረቃዎች የእንትን ልብስ የወሎ ልብስ ነው አደለፊ ወሎ የመስለው ካች ብሎልናል። ዛሬ ደግሞ ሲያምሩ ማሪያምን ባንተ ይህ ምንሽ ነው? ኬክ ደግሞ ይህ የኔ ጥያቄ ነው መልሱልኝ፣ በናታችሁ ምንድነሽ? ገና በጾም ኔ ማቱሉ አምሮኛል እና እነሱ ኬክ ቁጭ አድርጎ ብቅ ይላሉ እንዴ! ኦሆ ነገር አልተቻሉም ያልኩ ለዚህ ነው። እና ቤተሰቦቼ የእውነት በጣም ነው ደስ የሚሉት፣ በጣም ነው የሚያስገኑት። ፈጣሪ ከነሱ ጋር ሁን። አሩኖ ግን ፕሮግራሙን እንደሆነ አላቅም። አስራ ሁለት ሰዓት ላይ ጠብቁን ብሏል ብዬ እንግዲህ የኔ አባት እሺ፣ አይናችን ግልጽ ለጽ አርገን እንጠብቃችኋለን። ግን እናንተ እንደዚህ ዝነት ነጥ ብላችሁ ከት ቁጫ አድርጋችሁ እቅፍቅፍ ብያደረጋችሁ እንዴት እኛ እንዴት አይከብድም እንዴ? ኦ ይሄ ነገር ወራጃልና እና ሰዎች በጣም ነው ደስ የሚል ማርያም፣ እንደምናችሁ ታፋሽ ብለው ነው የመጡት ዛሬ ደግሞ ዋው፣ ግን እኔ ኬኩ ሳይ አምሮኛል፣ እንዴት አባቴ ላልኩ እያልኩ ይገኛሉ። በዚህ ሰዓት ጾም ነው እንዴት እንዴት እንዴት ኬኩ ቁጭ አድርጎ ካችላሉ እነሱ

የተናደድኩ ክትንደት ተወጣው ተማሪያም እንዴ ሰው አንድ ቀን ቪዲዮ ካልሰራ ታጣልቶ ነው ማለት ነው በቃ ኦ ይሄ ነገር በጣም ያስከፋልናንተ ሰው ወደት እየሄድ ነው እያልኩ ነው። እና ብሩክና ሀይሚ ዛሬም ቪዲዮ አልሰሩም ተገርተዋል። በቃ በጣም ሳቁ ተማሪያም አረ ተረጋጊ። ኧረ ተረጋጊ፣ ውሃ ጠጭበት ነው አልኳት። ልጅቷ ማለት ነው በጣም ነው የምትከብደው ግን በጣም ነው ያገረመች ማርያምን እና እኛ ሰው ልጆችንን እና ብዙ ነገር ይገጥመናል። ብዙ ነገር አለማመቻቸት ይሆናል። እኔ እንዳሁን ደሁ ማለት ነው የመሰለኝ የሀይሚየኤት ወልዳለች ተቃላችሁ ብዬ አስባለሁ። እናትዮም ከቡታጅራ ከች ብላለች፣ የሀይሚዬ ማለት ነው። እንግዲህ ሀይሚዬ እንግዳ በእንግዳ ሆና ነው የጠፋችው ይመስለኝ ነበር። ግን ማታ ላይ አውርቻት ነበረ። አለመመቻቸት ነው ምናምን ብላ ነው አለፈችኝ። ግን ደግሞ ከጎን የሰማሁት ምንድን ነው እነሱ ይሄ ሀሳብ ላይ ነው አሉት። ለዚህ ነው ጠፋ ጠፋ ማለት የጀመሩት የሚባል ሰማሁት ማለት ነው። ቤተሰቦች እንኳን በእውነት በጣም ነው ደስ የሚለው ማለት ይህንን ከኢቱ በጠቀበጠቀብ እንደዚህ ይሄ ስራ ከጀመሩ እንግዲህ የሚናፍቁ የሚወዱ መኪና ብሩክ እየገዝቶ ካየ ነው ኔንጃ አዶ ነው ምን ንላለን የበረና ምናቸው እና እዚህ ዱባይ ላይ እንደው እንደው ሲመጣ እዚህ ማለት ነው አይኑ መኪና ላይ ነው። በቃ መቼ ይገዛ ሊሆን እያልኩ ይገኛለሁ። ና ቶሎ እንደዚህማ ሰራ ሰራ አድርጎ መኪና ገዝቶ ፋ ፈሽ ፋ ፈሽ እያሉ እኛ ነው ያስናኑናል ማለት ነው የጨረቃ ፋሚሊዎች። እንግዲህ እንደዛ ነው ብሏችኋለሁ ቤተሰቦቼ፣ የዛሬ ቪዲዮ ይሄን ይመስላል ነበረ። ደግሞ እኔ ስቀልኝ ነው አንዳንድ ነገሮች ነገር እንዳታባብሱ ወሎዬ ሆኖ መቶልናል እነዚህ ልጆች እኔ ደስ ብሎኛል ይላችዋለሁ ግን የከኩ ነገር ይጠየቅልኝ የምኑ ነው የምኑ ነው ይሄ ነገር ጥያቄ ፈልጋለሁ መልስ ፈልጋለሁ እንዴት ለኛ አስቡም ምንድን ኮ አሁን እንዴት ኬክ እንደዚህ ፋ ያሌ ያለ ኬክ ይዞ መጥቶ እንዴት ይቻላል? ለዚህ ነው አይቻልም ያልኩት። ይሄን ይመስላል ነበረ። ቤተሰቦች ይወዳችኋለሁ። እስቲ አስራ ሁለት ሰዓት ተኩልኝ ጠብቃት።